አሰላሙአለይኩም ወራህመቱላሂ ወበረካቱሁ፣ ውድና የተከበራቸው የተደነቃቸው የዘግ ቻናል ቤተሰቦች እንድናችሁ በእያላችሁበት ሰላም ፍቅር መየላችኋለሁ። ተመልካቾቼ ዛሬ ሞኮሮኒ በሸሜል እንሰራለን። እዚህ ጋ ሞኮሮኒ አዘጋጅተናል። እዚህ ጋ ደግሞ ኑዘሬላ አዘጋጅተናል። እዚህ ጋ ደግሞ የአልመራዊ ክሪም አዘጋጅተናል። እዚህ ጋ ደግሞ ግሽጣ አዘጋጅቻለሁ። እንደምታዩት እዚህ ጋ እንደምታዩት ማጂ ቶማት አንድ አዘጋጅቻለሁ። እዚህ ጋ ቅመሞች፣ ጫው ቅመም አዘጋጅቻለሁ እዚህ ጋር እንደምታዩት ሚልክ ፍሬሽ ወተት ስለሌለኝ እዚህ ጋር ዘይት አለ ላቁላላ እዚህ ጋር ደግሞ ችክን አለ ይህን ችክን ቀቅዬ አስተካክዬ እመለሳለሁኝ እዚህ ጋር ደግሞ ችክኑን ማጸዳበት ሎሚ አዘጋጅቻለሁ

ፕሮዳክሽን ያለች ሽንኩርትን ጥብስ አድርገናል። እዚህ ጋር ማጂና ቲማቲም ነጭ ሽንኩርት ዘንጅብል አብረው ናቸው። አስተቅቂ ምክሰድ በመቀጠል ደግሞ ፓራቶቹን አጠቀማለሁ። እዚጋ አራት ትንሽ ትንሽ ነው ተጠቀምኩትንሽ ቶች አሁን ያዘጋጃውትን ዶሮ በክሽን ባደርጉትን ቁሌት ላይ አብሬ ምክስድ አደርጋለሁኝ። እንደምታዩት ምክስድ አደርጋለሁኝ። ዶሮ ትንሽ ይበሳል። ቀጠል ቃሪያ ያስገባለሁ። ወዶቼ እዚህ ጋር ደግሞ ምን አዘጋጅተናል መሰላችሁ? ቅቤ አዘጋጅተናል። ወይም የገበታ እንትን ካዘጋጃችሁ የገበታ ቅቤ ነው። ይሄ የሀገራችን ሀገራችን ቅቤ ነው። በቅርብ እንጠራለን። ወካቸው ነው። ይሄ ጠቆሩ ሌላ ነገር አይደለም። እና እንደምታዩት ውሃ አደርጋለሁኝ፣ ውሃ አደርጋለሁኝ። ከዛ ቂቤ ካደረኩኝ በኋላ ባደረኩኝ የተወሰነ ውሃ ነው ማደርገው የምጠቀመው ማለት ነው። እዚህ ጋር ያዘጋጀሁት አሊብን ሄደዋለ እስከሱ ጋር መክሰድ አደርጋበው ማለት ነው ወዳጆቼ። ትወዱታላችሁ፣ ላይክ ያደርጋችሁ ጀምሩት

በቀጠል ደሞ ሶስት ደቂቃ ከተከተከ በኋላ ምን እጨምራለሁ? ግሽታዬን እጨምራለሁ። ደም ተከፍቼዋለሁ። ጀምርና መሰደ መለሳለሁ። የተወሰነ ነው የምጠቀመው ስላለው እዛ በደንብ እስከሚል እናሸዋለን። እዚህ ጋር እጄ ንጹህ ነው ታጥቤ ያለው፣ ዘይት እቀባዋለሁ ማለት ነው። ስን ያውን እንዳለ ሙሉ በሙሉ ዘይት ወይም ዝብዳ መቀባት ትችላላችሁ ማለት ነው። እዚህ ጋ ትንሽ ያለች ማከለኛ ማለት ነው በቂ የምትሆን አለች። እሷን ደግሞ እቀባታለሁ። እኩንም ቀብቼ እንገናኝ ሲወጣለት በጣም ቆንጆ ነው። አሁን እኔ አምስት ደቂቃ ጠብቄዋለሁ፣ ይበቃዋል። በመጨረሻም እስከ ምጨባምር ድረስ የዚህ ሽታ ነው ይጠግባል ማለት ነው። ያችት አሁን በቅቶታል። በዚህ መልኩ ዶሮን እያስገባሁኝ ነው ማለት ነው። ከዘኒያ ከዚያ ሞኮሮኒ ያደርጋለሁ። ከፈለጋችሁ እናንተ ሞኮሮኒ ከስር ሙሉ በሙሉ ማድረግ ትችላላችሁ። አሁን ደግሞ ሞኮሮኒውን አስገብቼ መለሳለሁ። በዚህ መልኩ ሰኒያው ላይ ተደርጓል። ለምን ደግሞ ሚያስ እንጨምረው? ሞዛሬላና የሰራነውን ክሪማችንን እንጨምራለን ማለት ነው። ጋይስ እንዴት ነው? እንዴት እንዴት ነው

አሁን ወደ ፍሮም ማስገባት ይመስላል ጋይስ እዚህ መልኩ ደርሷል ብለሰን ያቺ ይመስላል ይመስላል።